ራሳቸው አሳስባላችሁ ሰባላችሁ ትላለ ሶስት ሚሊዮን ልንገባ ነው። ሶስት ሚሊዮን ልንገባ ነው። ዎዎዎዎዎ ዘጠኝ መቶ ሰባ ስምንት እንደምታዩት ሰላሳ ሰው ብቻ ነው የሚቀረው በጣም በጣም ደስ ብሎኛል። ጋይስ ዲስ ኢስ አሜዚንግ። አሁን ሶስት ሚሊዮን ልገባ ነው። ሶስት ሚሊዮን ገባው። ሶስት ሚሊዮን ገባው።

ከሁሉም በላይ የማመሰገነው እግዚአብሔር ነው ሰው ሲያንቋሽሸኝ ሲያወዳድቀኝ ማን ነበረ ከጎኔ ናፒ እግዚአብሔር ነበረ ገባ በሰዎች ብንዳለ በሁሉም ሰው ስት ማን ነበረ ከጎኔ እግዚአብሔር ነበረ ሰዎች ሲንቁኝ ማን ነበረ ማን ያከበረ? እግዚአብሔር። ሰው ያለ ኸኝ ማን ነበር? እግዚአብሔር ነበር። እግዚአብሔር ከዚህ ምላሴ ያላወጣው ከዚህ ሰው ወዶ ሰው ይጠላቸዋል፣ ጠልቶ ደግሞ እንደገና ይወዳቸዋል ወደው ደሞ እንደገና ይጠላችኋል። ከፍ ከፍ ከፍ ያደርግሃል ሰው ማለት ነው። ከፍ ከፍ ያደርግሃልና ከዛ የሆነ ጊዜ ቅጭ ብሎት ከፍታ ያናድደዋል። አንዳንዱ ከፍታ ያስቀነዋል፣ አንዳንዱ ከፍታ ያናድደዋል። ከዛ ተመልሶ ሊያወድቅህ ይሞክራል። አቅም እንዳለው ሊያሳይህ ማለት ነው። ቴንክ ዩ ሶ ማች ዎ ቴንክ ዩ ቴንክ ዩ አላቃቸውም፣ ግን ቴንክ ዩ አልኩኝ ነው። ትልቅ ነገር ነው። ቆይ ችግር የለውም እና ስሙ ይልንገራችሁ፣ ስሙ ይልንገራችሁ። ሰው ከፍ ከፍ ያደርግህና ከፍ ከፍ አድርገው ከፍታ ሲያናድደው አንድ ቀን ቅጭ ይለው እና ከዛ ሊያወርድህ ይሞክራል አቅም እንዳለው ለማሳየት ማለት ነው አንተ ጠገብ ካለ እንደዚህ ስለ ናውረድ ለማለት ይፈልጋል እግዚአብሔር ግን ከፍታ ማያናድደው አንድ አንድ ነገር ቢኖር ትልቁ ሀያል እግዚአብሔር ነው ከፍታ ማያስቀይመው ቅናት ማይሰማው በሙሉ ልቡ የሚወደህ የሚያከብረህ ለአንተ የሚቆምልህ ማን ነው እግዚአብሔር ነው እግዚአብሔር ከያዛችሁ እናንተ ማንንም ሰው አትፍሩ ማንንም ሰው እንዳትፈሩ ንክ ዩ ሶ ማች ትልቅ ነው። በእናትህ አርቱ ቴንኪዩ ቴንኪዩ አርቱ አይ አፕሪሺየት ዩ። እና በጣም ነው የሚገርመው፣ በጣም ነው የሚገርመው። ተው በእናትህ እኮ ይህን አታወራለህ። እና ጋይስ በጣም ወዳቸዋለሁ። እግዚአብሔርን ይይዛችሁ ተጓዙ። እግዚአብሔርን መያዝ ስትማር ባይዘው ወይ ብቸኝነት መፍራት ታቆማለህ። እግዚአብሔርን መያዝ ከተማርክ ብቸኝነትን መፍራት ታቆማለህ። እውነቴን ነው የምልህ። የሄደው ሰው ይሂድ፣ የመጣው ሰው ይምጣ። ግማሹ ለጥቅም ብሎ ነው የሚቀርበህ፣ ግማሹ ይጠላሃል። አንዳንዱ ደግሞ ይወድሃል። ይኖ ግን ሁሌ የማይቀየር አንዱ እግዚአብሔር ነው። እግዚአብሔር በልብህ ትይዛለህ፣ ስግጥ ብለህ ትሰራለህ፣ ህይወትህን ትቀይራለህ። በቃ በቃ ምላችሁ እና ትሙት እሱ ነው ህይወታችሁ የሚቀይረው። ማርያምን እና እወዳችኋለሁ። ቴንኪ ሶ ማች ሶስት አንድ የብናት ናፒ ሶስት ሚሊዮን ስለገባው ከልቤ ከልቤ ደስ ብሎኛል፣ ከውስጥ ደስ ብሎኛል። ኮርቻለሁ በራሴ በእናንተም። እናንተ የምታሳዩ ፍቅር ከትልቅ ብዙ ብዙ ነው እና እኔ አሁን ስለ ቮት አዶናይ፣ ቮት አድርጉኝ በል አዶናይ ቮት አርጉኝ በል። አዶናይ ለምንድን ነው እንደዚህ የምትለው? እኛ ኮታንት ጋይስ። እኔ አንዱን እግዚአብሔር ነው የማምነው። እግዚአብሔር አሸንፉ ካላችሁ፣ በምንም ጣምር አትወድቁ። እግዚአብሔር አሸንፍ ብሎ የመረጠውን ሰው ማንም ሰው ሊያወድቀው አይችልም። ገባችሁ ሰው። እኔ እግዚአብሔር ነው ቮትኝ የሚለው ለሰው ሳይሆን እግዚአብሔር ነው ምረጠኝ ምለው። ሁሌም እግዚአብሔር እንዲመርጠኝ ነው የምፈልገው እኔ ማለት ነው። ምክንያቱም እግዚአብሔርን ስለመረጥኩኝ። ገባችኋ። ሰው እንዲመርጣቸው አትጠብቁ። ሰው ለራሱ ሰው ነው። እግዚአብሔር እንዲመርጠኝ ግን እጠብቃለሁ። እግዚአብሔር ታሸንፋለህ ካለኝ እንደማሸንፍ እርግጠኛ ነኝ፣ መቶ ፐርሰንት ማለት ነው። ያለምንም ድንን ማለት ያለምንም ማዘን ጨፍራለሁ፣ ፈታ እላለሁ፣ ህይወቴን ኢንጆይ አደርጋለሁ። ቢካዝ እሱ መርጦኛል እና ማንም ሰው ሊያሸንፈኝ አይችልም። እወዳቸዋለሁ።